እንደሚታወቀው ዘማሪት የምስራች ስሙን በውጭ ሀገር ህክምና ተከታተል ቆይታ ባለፈው ግንቦት አምስት ቀን 2017 ዓ ም ህይወታ ማለፍ ይታወቃል። ይህንም አስመልክቶ ማለትም የዘማሪቷን አማማት አስመልክቶ ተስፍሽ የተባለ ግለሰብ ከካናዳ የጻፈዋለ ይህም በሐሰተኛ ነቢያትን ወቅሷል ወይም ኮንኗል። እኛም የሐሰተኛ ነቢያት ጉድ ሲጋለጥ በሚል ርዕስ ልናቀርበው ወድናል። ተከታተሉት። ተስፍሽ ነኝ ከእውነት መንደር ካናዳ ቶሮንቶ በሚል ነው ያቀረበው። ነገሩ እንዲህ ነው። ዘማሪ ምስራች ረጅም ጊዜ የቆየ ህመም ነበረባት። ህመሟ አንዴ ይጠፋል። አንዴ ይመጣል። ሌላ ጊዜ ደግሞ ተፈውሰሻል በሚል ሀሰተኛ ነቢያት ትንቢት እየታመነች በትክክል ህመሟን ስሜቷን እንዳታዳምጥ አድርጓታል። እሷም የምታገለግለው ጌታ እንደማያሳፍራት ብታምንም ከስሜት የጸዳ በእውቀት ላይ ያልተመሰረተ የግርግር እምነት ውስጧ ስላለ ከአንዱ መሆን አልቻለችም። እዚህ ጊዜ ነበር ህመሟ እየባሰ አደባባይ ሲወጣ አስመሳይ ሸንጋይ ሰዎች ገንዘብ ማሰባሰብ የጀመሩላት። በሽታው ስር እስኪሰድ ድረስ አካሏ መንምኖ አቅም እስኪያንሳት እናም እስኪጥላት ድረስ የሀሰት መልክቶች ይመጡላት ነበር። ነገሩ ሲበዛ ገንዘብ ልመና ቀጠለ። እንዳያችሁት ገንዘብ መሰብሰብ ተጀመረ በጎፈንድ ሚ ብቻ 35,935 የአሜሪካ ዶላር በላይ ተሰበሰበ። የተሰበሰበው ገንዘብ ስላለ ብቻ በፍጥነት ወደ ውጭ እንድትሄድም ተደረገ። በነገራችን ላይ በንግድ ባንክ የተሰበሰበው ሳይቆጠር ማለት ነው። እዚህ ጋር ብዙ ድራማ አለ እሱን ልተወና ስለ ጉዞ ላውራ ይላል ተስፍሽ የተባለው ጸሐፊ ከካናዳ ዘማሪ የምስራች ከመሄዷ በፊት አገር ቤት ያሉ ሀኪሞች ትክክለኛ መረጃዎች ሰጥተዋት ነበር ኢትዮጵያ ውስጥም ከአቅም በላይ የሆነ ይህ የካንሰር ደረጃ ወይም አራተኛ ደረጃ በሚባል ተገልጾላታል ስሜት እምነት ተስፋ የተሞላችው የምስራች ሀሰተኛ ነቢያቶች ተጨምረውበት በሆይሆይታ ወደ ውጭ ሀገር ሄደች የኮሚሽን ተጠቃሚዎችም አጋፋሪ ሆነው ቀረቡ። ምስራች ሆስፒታል በገባች በሶስተኛ ቀኗ ገና ምንም ሳይታወቅ በኮሚሽን የሰከሩ ሌቦች ፌስቡክን በውሸት የፈውስ ዜና አጥለቀለቁት። ብዙ ሰው ይህን የሐሰት ፈውስን ሰምቶ አመሰገን። ለጌታ እኮ የሚሳኑ የለምም ተባለ። ዝማሪ ምስራች በቪዲዮ ተገለጠች። በተለይ በተለይ አንዱ አደገኛ ሌባ የሆነው ተስፋ የላቸውም ይሞታሉ የተባሉ ሰዎችን ፈልጎ ገንዘብ የሚያሰባስብ ግለሰብ እንዲህ ብሎ ፖሰተ። ተሰራይቷል። ስቴጅ አራት ነው ተስፋ የለውም ያሉ የህክምና ባለሙያዎች በእግዚአብሔር ስራ እየተደነቁ ካንሰሩ ከስሩ ተነቅሎ ጠፍቶ እንዲህ አቅፈው ሲሸኟት ከማየት በላይ ምን ተዓምራት አለ? እግዚአብሔርን አመስግኑ፣ ስራው ድንቅ ነውና! በማለትም የምስራች ፎቶን አድርጎ የሐሰት ምስጋናውን መሰብሰብ ጀመረ። ይህ ከሁለት ዓመት በፊት ከላይ የጠቀስኳት በፎቶ ላይ በስተቀኝ በኩል ያለችውን ወጣት ዘማሪት መክሊት ግርማን እንደማትተርፍም እያወቀ በአስቸኳይ ወደ ውጭ ለህክምና እንድትሄድ አደረገ። የራሱን የኮሚሽን ስራ ከሰራ በኋላ መክሊት በሄደች በሁለተኛ ቀኗ አረፈች። ልብ ያለው ልብ ይበል። ይህ ሁሉ ሲሆን የሚጠቀም ማንም የሚጠቀም ማንም የለም። ህዝቤ በስሜት የውሸት ብቻ አምላኩን በባዶ ያመሰግናል። እንዴት? ለምን ብሎ የሚጠይቅ አንድም ሲመጣ ገበናቸውን ህዝብ ሊሰማው ስለሆነ ሰውን በማሸማቀቅ ስድብ ይጀምራሉ። ሰይጣን ነው ብለው ስም ያወጣሉ። በዚህ ዙሪያ ብዙ ድራማ፣ ብዙ ሌብነት፣ ብዙ ሽንገላ፣ ብዙ ማስመሰል እንዳለ አንድ ቀን በቪዲዮና በድምፅ ማስረጃ እንደማቀርብ ቃል እገባለሁ ይላል ጸሐፊው ተስፍሽ ከካናዳ ቶሮንቶ። ካሁን ወደ ዘማሪት የምስራች የመጨረሻ ቀኖች ልውሰዳችሁና ልጨርስ። ዘማሪት የምስራች ስሞን የመጀመሪያ ኬሞዋን ስታደርግ ዶላር ሰብስቦ እና አግበስብሶ መብላት የሙያቸው ያደረጉት የውጭ ሀገር ሐኪሞችና ነርሶች በአንድ ኬሞ ብቻ እንደተፈወሰች እየነገሯት በስሜት አሳበዷት። ማሪት የምስራች ቃል በቃል እንዲህ ብላ ቪዲዮ ሰራች። ሞተች የተባለች እህታችሁ አበቃላት የተባለችው እህታችሁ እንደገና ህይወት እግዚአብሔር ዘርቶላት ህይወት ጨምሮላት ውብ ሆና መዝሙሯን ተቀብላ ወደ ምድረ በዳ ወስዷት በበቀል ቅባት አስታጥቆኝ ነው የምመጣው እያለች በአንድ ብዙ ብዙ እያወራች ቪዲዮ ለቀቀች። በስሜት ያበዱ ተከታዮቿ ቪዲዮን ሺ ጊዜ ሼር እያደረጉ የባሰ በስሜት ውስጥ ከተቷት። በዙሪያ የተሰበሰቡት ጥቅመኞችም የባሰ ነገሩን ያስጨወጅ ጀመር። ሰርግ በሚመስል መልኩ ድል አድርገው ምስጋና ፕሮግራም አዘጋጁ። ማሪት የምስራች ምንም ሳታፍር ውስጧን ቁጭ ብላ ማዳመጥ እንኳን ሳትችል የመድረኩ እየጠሩ የባሰ አባከኗት። ከነህመሟ ልጅቷን በስሜት የተነዳች ሞቷን አፋጠነችው። ቁጭ ብላ ተረጋግታ ውስጧን መስማትም አቃታት። በመጨረሻም ወደ ውጭ ሀገር ሄደች ይሁንና ህክምናውም አልታከም ኋላም ሞተች እነዛ ሌባ ጭርባሪ አይናቸውን በጨዋጥበው እህታችን ወደተሻለ ክብር ወደሚወዳት አባቷ ሄዳለች ብለው ሌላ ማንነት ይዘው ለሷ እዛ ይሻላታል በክብር ትኖራለች ያሉ በሽንገላ መገለጥ ጀመሩ መጀመሪያ ለጴንጤ የሚሻለው በሰማይ ከሆነ ከዛ ክብርና ከዛ ስፍራ ለማስቀረጥ ለምን ገንዘብ ማሰባሰብ አስፈለገ? የምድር ክብር በልጦ ወይስ ሌላ? መልስ የለም። አሁን ግን ማስመሰል ይብቃ፣ ሽንገላም ከመካከላችን አውጥተን የእውነት መኖር እንጀምር። ብዙ አስመሳዮችና ሀሰተኞችም እንግለጥ። በተለይ ከህክምና ጋር ተያይዞ የሚሰራን ከፍተኛ ምዝበራ፣ ሌብነት፣ የማፊያ ቡድን እንቅስቃሴ ገመዱን በእውነትና ፊት ለፊት በነገር በጥሰን እንጣለው። የውሸት አስመስጋኞች አንሁ። በውሸት የሚከብር አምላክ የለም። ለዘማሪት የምስራችና በዘማሪት መክሊት ግርማ ይብቃ ይላል ተስፍሽ ነኝ። ከእውነት መንደር ከካናዳ ቶሮንቶ